ጊዜ ኢዝ ሊሚትድ። ትልቅ ነገር ለመስራት ጊዜ ይፈጃል። አይ ወደ ሶ ሴ ለትድ ያን ጊዜ ኢዝ ኖት ኢንፊኒት ፕላን አርጎ እና ሎንግ ተርም ማሰብ መቻል ቻሉ ለወጣት ከባድ ነው። ከአምስት ዓመት አልፎ ማሰብ፣ ሜይቢ ከአስር ዓመት አልፎ ማሰብ ከባድ ነው። ፕራዮርቲዝ ይቀየራሉ በእድሜ በተለይ እና አን ትክክለኛው ባለንስ እና ብዙ ነገሮች ባለንስ ማድረግ አለ። ጤናህን፣ ሪሌሽንሽፕስ፣ ስራህን። ስለዚህ ለሁሉም ጊዜ ለሁሉም ነገር ጊዜ ያለው ይመስለኛል። ግን ሪሌሽንሽፖችህን መጠበቅና ልክ ስራ ላይ የምታወጣውን ጉልበት አንተ ሪሌሽንሽፕ ላይ ካወጣ ተደስተህ የምትኖር የምትታወሰው የምትሆን ይመስለኛል። በስልሳ በሰባ አመቴ ሪሌሽንሽፕ ውጭ ላይ ፎከስ ላድርግ ብትል አይደሉ፣ ምናልባት አልፎ ሊሆን ይችላል። ወጣት ከሆናችሁ ከእናንተ በፊት ያሉትን አማክሩ፣ ተነጋገሩ፣ አትፍሩ። ሻይ የመሆን ወይም የመፍራት ነገር አለ። እነሱ ለምድ ነው እኔን የሚያናገሩኝ ግን አትፍሩ። ሄዳችሁ ሄዳችሁ አውሩ፣ ጠይቁ። ወደፊት ፊውቸሩን ማየት የሚቻለው በሌላ ሰው አይ በሌላ ሰው ኤክስፒሪየንስ ይመስለኛል።